በነዚህ በታታሪዎቹ መንደር ትንሿ ዝንብ ትልቁን ሞት ይዛ በመካከላቸው ነበረች። የቤት እንስሳቶቻቸውን የቀማ ሞት እ 2013 ላይ 18 ከብቶች ነበሩ። ከነዚህ አንድ ጥጃ ብቻ ቀርታለች። ሌላ ሁሉም በ በዛ በዝንብ ምክንያት ሞቷል። በቆላ ዝንብ ነው የተጎዳበት በጣም ይጎዳል። ከዚህ በረሃ ዝምብ ብዙ ብዙ ጉዳት አደርሷል ሁሉም ህዝብ በጠቅላላ በዛን ሰዓት ሞርካ ህዝብ ላይ ከብት፣ ትንሽ አነስተኛ ከብት ነው የቀራው። እግዚአብሔር ላለው ቤት ነው እሱን፣ አንዳንድ ጥጃ የቀረው ማለት ነው፣ ሞቶ አልቋል። አምስት የሚታለቡ ከብቶቹ ሞቱ፣ እነሱ ደግሞ የወሎ ጥጃዎችን ሞቱ። ደግሞ እነሱ በፊት ያሳደጉ ሶስት አምስቱ በአምስት ላይ የጨመሩ በአጠቃላይ 15 ከኔ ቤት ይወጡ። ደግሞ ከሌሎች ቤት እኔ ባይነ ያዩ 20፣ 30 አንዳንዶቹ ብዙ ከብት ያላቸው 40፣ 50 እንደዚህ አይነት ጎድሎ እስካሁን ቆዩ። የእንስሳት ጤና ባለሙያዎቹ ሞት ደጋሿን ዝንብ የቆላ ዝንብ ይሏታል፣ በሽታውን ደግሞ ገንዲ። የቆላ ዝንብ የምትባለው ወይም ተናካሽ ዝንብ በኢትዮጵያ በቆላማና በከፊል ቆላማ አካባቢዎች ላይ በስፋት ተስፋፍታ የምትገኝ አብዛኛዋን ባህሪዋ የሰው ልጆች ልጆች ምቹ ለመኖሪያ ምቹ ያልሆኑ አካባቢዎች ላይ ነው የምትገኘው። በዚች የቆላ ዝንብ አማካኝነት የእንስሳት በተለይ ደግሞ ሁሉም የቤት እንስሳትን ላይ የሚከሰት የገንዲ በሽታ የሚባል በሽታ ታስከትላለች። በጣም መጀመሪያ ከብቶቹን ሲጀምር ሰውነቱ ጠቅላላ ይደካክማል። ለከብቶች መራመድ አይችሉም እ ውሃ በደንብ አይጠጡም፣ ሳርን በደንብ አይበሉ፣ ያደክማል። በቃ ጠቅላላ ሰውነቱ ድርቅ ብሎ ይደርቃል። ሲገፍፍ ውሃ ብቻ ነው ሰውነት፣ ለሚመለው ደም የለ ማለት ነው። ይሄ ገንዲ በሽታ በጣም ገዳይ ነው። ክሮኒክ ነው። ሰውነታቸው የከብቶች ሰውነት ውስጥ ረዥም ጊዜ የሚቆይና ቀስ ያደረገ ሰውነታቸውን የቀነሰ የሚገል በሽታ በመሆኑ አርሶ አደሩ አሁን ላይ እንግዲህ አንድ ከብት በአማካይ ከ100 ሺህ 120 ሺህ አካባቢ የሚሄድ ነው እና አርሶ አደሩ እነዛ ከብቶች በሚያጣበት ጊዜ በጣም በብዙ ሺህ ብር የሚቆጠሩ ሀብቶችን ስለሚያጣ በቀጥታ አርሶ የሚጎዳ ነው የሚሆነው ማለት ነው። አብዛኛው እኛ አካባቢ የተደረገ ያለው በበሬ የሚታረስ እርሻ ነው ወይም በአገራችን ደረጃ። ስለዚህ እነዚህ በሬዎች በሚሞቱበት ጊዜ አርሶ አደሩ የሚያርስበት በሬ ባለመኖሩ የተነሳ ሰብል ማምረት አይችልም። ለራሱም ለሌለት ፍልጆታውም እንደገና ከዛ ባሻገር ደግሞ ለህዝብም እንደ ሀገር ሊያቀርብ የሚገባውን ሀብት ስለሚያቀርብ በአጠቃላይ ኢኮኖሚውን በተዘዋዋሪም ጭምር የሚጎዳ ነው ማለት ነው። የምንጠቅምበት በከብት ነው። ስለዚህ ከብቶች አሁን አልቋል። ታግለን በአሁኑ የምናርስበትን አተን ምን ብለን ካለው ከጎራ ቤቶችን ለምኜ ምን ብዬ ከዛ ከማንም ብዬ ነው ያው ያረስኩት ያለ ገንዲ የቤት እንስሳቶች ላይ ብቻ የሚቆም በሽታ አይደለም። ወደ ዱርም ይወጣል። የከብቶችን ብቻ ሳይሆን እዚህ ዱር ያረውቶችን አሉ እንዳለ ጠቅላላ በረሃ ስንሄድ አጥንትና ቀንድ ብቻ ነው የሞላበት ፓርክ ውስጥ። ፓርኩ ማዘ ብሔራዊ ፓርክ ነው። እነዚህ የፓርክ አካባቢዎች በተለይ ዝንቦችን እዛ ውስጥ በመጠበቅና ለዝንቦች የመኖር ጥሩ ሀቢታት ከመሆናቸው የተነሳ እነዚህ የዝንቦች ምንጭ ነው ስለሚያገለግሉ በተለይ የዋይልድ አኒማሎች እዚህ ፓርክ ውስጥ ያሉ የዋይልድ አኒማሎች ውስጥ ገንዲ በሽታን በዝንቦች አማካኝነት ገንዲ በሽታን ይዙና ለቤት እንስሳት እንዲተላለፉ በማድረግ በአጠቃላይ እንዳገር ከእንስሳት ላይ ማግኘት ይገባል ምርቶችን በመቀነስ በርካታ ጉዳቶችን አድርሰዋል። ይህ የበሽታ ስርጭት ስናይ በሀገራችን ውስጥ ከ200 ሺህ እስከ 240 ሺህ ካሬ ኪሎ ሜትር የስርጭት መጠን ያሳያል። ይሄ አጠቃላይ ከሀገራችን የመሬት ይዞታ ጋር ሲታይ ወደ 18 ፐርሰንቱን በቆላ ዝምብና ገንዲ በሽታ የተጠቃ እንደሆነ ያመለክታል ማለት ነው። ከ200 ሺህ እስከ 240 ሺህ ካሬ ኪሎ ሜትር ላይ ባለው የስርጭት መጠን ውስጥ ከ40 ሚሊየን በላይ የቤት እንስሳት እንደሚኖሩ ይገመታል። እነዚህ በዓመት መረጃ ስናይ እስከ 14 ሚሊዮን የሚደርሱ የቤት እንስሳት በዚህ በሽታ የመጠቃት እድላቸው ወይም እንደሚጠቁ መረጃ ያሳያል። ኢኮኖሚካሊ ከግብርና ወይም ከእንስሳት ምርትና ምርታማነት ህብረተሰባችን፣ ሀገራችን ማግኘት የሚገባን ገቢ በዓመት እስከ 500 ሚሊዮን ዶላር ያሳጣናል ማለት ነው። ታታሪዎቹን አስተክዞ ሀገርን ከሀብት ያራቀ ገንዲ በሽታን ለማጥፋት አስተላላፊዋ የቆላ ዝንብ ላይ ማተኮር የተገባ ነው። የግብርና ሚኒስቴር ለበራሪዋ ዝንብ በራሪ መፍትሄ ይዞ ብቅ ብሏል። በዚህ በደቡብ ኢትዮጵያ ክልል በጋሞ ዞን በአርባ ምንጭ ከተማ በማዜ ብሔራዊ ፓርክ ላይ የአውሮፕላን የኬሚካል ርጭት የቆላ ዝንብና ገንዲ በሽታን ለመከላከል አስጀምረናል። የቆላ ዝንብን የምታስከትለውን የገንዲ በሽታ የመከላከልና የመቆጣጠር ስራውን እየሰራን እንገኛለን። በመሬት ለመሬት የሚደረግ ርጭት አለ፣ እንስሳት ጀርባ ላይ የሚቀባ አለ፣ ታርጌት ጨርቆች ደግሞ ኬሚካል ተናግረው ይተከሉና ዝንቧን ትራፕ የማድረግ አለ። አርቲፊሻል ወንድ የቆላ ዝንቦችን በሰውሰራሽ መንገድ በማምከንና በማራባት ሴት የቆላ ዝንቦች ወይም የቆላ ዝንብ ተሰራይታ የምትገኝበት አካባቢ በመልቀቅ የዝርያቸውን የማጥፋት ሙሉ ለሙሉ የቆላ ዝንብን የመከላከል ስራ ይሰራል። ይሄን ሁሉ እየተደረገ እስካሁን የመከላከልና የመቆጣጠር ስራው ብዙ ውጤታማ ስላልሆነ የአውሮፕላን የኬሚካል ርጭት ይህን ስራዎች ጋር ሲደመር ሙሉ ለሙሉ የቆላ ዝንብን የመከላከልና የመቆጣጠር ስራውን በሚቀጥሉት አምስትና አስር ዓመታት የእንስሳት ጤና ኢንስቲትዩት ስትራቴጂ ቀርጾ ሮድማፕ ወይም ፍኖተ ካርት አዘጋጅቶ እየተገበረ ይገኛል ማለት ነው። ከግብርና ሚኒስቴር ለዚህ ለቆላ ዝንብና ገንዲ በሽታ ወይም ደግሞ ለክሮፕ ርጭት ስራ የሚያገለግሉ አውሮፕላኖቹን ገዝቷል። ወደ አምስት አውሮፕላኖች ተገዝተዋል። እዚህ ከጀርባ የምታዩቸው እነዚህ ለርጭት ስራ ያገለገሉት የግብርና ሚኒስቴር አውሮፕላኖች ናቸው። እንግዲህ መንግስት ምን ያክል በሽታውን ለመከላከል ለመቆጣጠር ትኩረት ንሳሳሰጠኝ ምክንያቱም ለእነዚህ አውሮፕላኖች ግዥ ፈጽሞ ለእንስሳት በሽታ መከላከያ ም ይሁን ለእጽዋት በሽታ መከላከያ ያዘጋጃቸው አውሮፕላኖች ናቸው አውሮፕላኖችን የሚያስተዳድረው ግሩፕ ይሄ የናሽናል ኤርዌይስ ነው። እነዚህን አውሮፕላኖች ሲያስተዳድር ግን አሁን እኛ ከያዝነው የመንግስት በጀት ጋር ዝቅተኛ በመሆኑ የናሽናል ኤርዌይሶችን ያለንን ስራ የስትራቴጂያችን ፍኖተ ካርታችንን በማሳየት የቆላ ዝንብና ገንዲ በሽታን መከላከልና መቆጣጠርና ማጥፋት የሚቻለው የአውሮፕላን ርጭት ማድረግ እንደምንችል ካስረዳናቸው በኋላ ከነሱ ጋር ከተግባባን በኋላ የናሽናል ኤርዌይስ ግሩፕ ካፕቴን አበራን አጠቃላይ ክሩ ሀሳቡን ወሰዱ። ዛሬ እዚህ እንድንገኝና የመከላከልና የመቆጣጠር ቆላ ዝንብ የማጥፋት ስራው ደረጃችን ከፍ አድርገውልናል ማለት ነው። በራሪዋን የቆላ ዝንብ ለማጥፋት በሰማይ የሚበሩ አውሮፕላኖችን የሚያስተዳድረው ናሽናል ኤርዌይስ ግብርና የገንዘብ ጉዳይ ብቻ አይደለም ብሎ ያምናል። የግብርና ስራ ፒውሪሊ ቢዝነስ ብቻ አይደለም። በጣም የገበሬ ልጆች እንደመሆናችን በጣም ልባችንን ካፕቸር የሚያደርግ ነገር ነው የነበረው እና ስራውን በጣም በትልቅ ኃላፊነት በጣም በፓሽን ነው እየሰራን የነበረው ከዚህ በፊት አንበጣን በመከላከል ግርሳ ወፍ የሚባሉ አሉ። እንደገና ደግሞ ሰብላ እርሻ ላይ በዋግ በተባ የሚጠቁትን የገበሬ ማሳዎችን ትላልቅ እርሻዎችን እሱም በመከላከል በጣም ብዙ ስራ ነው ስንሰራ የነበር ነውና፣ እዚህ የቆላ ዝንብን በመከላከል ችግር አለ ተብሎ አንመል ለጤና ኢንስቲትዩት ጥሪ ልጅ መሆነን ስናይ የነበር ነው። እንደዚህ የአባቶቻችንን ችግር የገበሩን ችግር ስናይ ስለነበር ይሄን እንደ እንደ ጫናም እንደ ችግርም አይደለም እና ያው ደስ እያለ ነው የምናደርገው። እና ከብቶቻቸውንም የሚገል ሰዎችንም የሚገል ይሄ በጣም ክፉ የሆነ የቆላ ዝንብ በሽታ የሚባለው ቀጥሎ የሚሰራ አይደለም። እስካሁን የተሰራው ብቻ እንኳን በጣም ብዙ ለውጥ አስገኝቷል። በጣም ትልቅ ስራ ነው የተሰራው፣ እየተሰራም ያለው ቀጣይነትም በዛ ብዙ ስራ ነው የሚሰራው እና የዚህ ፓርት በመሆናችን እውነቱን ለመናገር ደስ የሚል ነገር ነው እና በከተማ ውስጥ የሚሰራው ነገር አይደለም። እንደዚህ ወርደ ከገበሬዎች ጋር የሚሰራው ነገር ነው እና ያንን ችግራቸውን ስትፈታ ስታይ በጣም ደስ የሚል ነገር ነው። እነዚህ አውሮፕላኖች አሁን ግብርና በባለቤትነት የገዛቸው ኤር ትራክተር ኤ02 የሚባሉ ናቸው። በጣም ዘመናዊ አውሮፕላኖች ናቸው። እንደገናም ደግሞ ዘርፈ ብዙ አገልግሎት የሚሰጡ ናቸው። አውሮፕላኖች ላይ በሚገጠሙ አክሰሰሪ ፊቲንጎች እና ቴክኖሎጂዎችን በመቀያየር ብዙ ስራ ይሰራሉ። አንበጣንም፣ ግሪሳውፍንም ከዛም አልፎ ደግሞ ኮመርሻል ፋርሞች ላይ እነዚህ ዋግ አረሞችንም ከመከላከል ባለፈ ልክ እንደነጸጸፍ ላይ አይነት ገንዲ በሽታን የሚያስከትሉ ማሌሪያዎችን ማላሪያ የሚያስከትሉ ሞስኪቶችንም ይረጫሉ። እሱን ስንረጭ የነበረው ማለት ነው። ያኔ አውሮፕላኑ ሲገዛ የቅንጦት መስሏቸው ብዙ ሰው አውሮፕላን ምናምን ነገር ሲባል ነበር እና ግን ይህ አውሮፕላን ከተገዛበት በኋላ በጣም ብዙ ስራ ነው ሰራበት የነበረው ና ብዙ ሰው ብዙ ገበሬዎች ሲያለቅሱ እንደዚህ ምናምን ነገር ያ ነገር መጥቶ ወዳው በአንድ ሰዓት ብዙ ሺህ እንት ነው የምሰራውና ያን ነገር ስትሰራ በዋግ የሚመቱትን ነገሮች ችግራቸው ሲፈታ፣ ዴዘርት ሎከስትን አንዴ ስደረግላቸው በጣም ትልቅ ትላልቅ ስራዎች ተሰርተዋል። በእርግጠኝነት እኛ ዊትነስ ነን። የተሰሩ ነገሮች ምን ያክል ሞዴርናይዝ እንደተደረገ የግብርና ዘርፍና ትልቅ እይታ ነው መንግስት ያየሁን ነገር ሞደርናይዝ ማድረግ ወይ አቪዬሽንን መርጦ አቪዬሽንን ቴክኖሎጂን ለግብርና ማዘመን መጠቀሙም ትልቅ ነገር ነውና እሱ ራሳችን አይተናል። ቅንጦት ሳይሆን አስፈላጊ በሆኑ አውሮፕላኖች ከውጭ ሳይሆን ከሀገር ውስጥ በሆነ አቅም ስራ ተጀምሯል። ወደፊትም የሚታይ ተስፋ አለ። ከዚህ በፊት ይህንን ስራ ሲሰሩ የነበሩት አውሮፕላኖች ከውጪ ነው የሚመጡት ከሳውዝ አፍሪካ እና ከኬንያ ማለት ነው። 2000 በኢትዮጵያ ነው ቁጥጥር በ2005 ሲረጭ ነበር። ያ የተቋረጠውን ነገር ማስጀመር ይፈልጋል። ይህንን ስራ ደግሞ ስንሰራ አውሮፕላኖችን ኦፕሬት እናደርግ፣ ወጪ ያላቸው የነዳጅ ወጪ ያለ፣ የክሩ ወጪ ያለ፣ በበረሩ ቁጥር ደግሞ ለሜንተናንስ የሚወጡ ወጪዎች ስላሉ፣ ይሄንን በጀት ማፈላለግና ይሄ ስራ እንዲቀጥል ከፌዴራል የእንስሳት ጥበቃ ኢንስቲትዩት ጋር እየሰራን ነው ያለነው። አሁን እያደረግን ያለነው ነገር ምንድን ነው? ይሄ ድሮ ከውጭ መጥቶ ሲሰራ የነበረው ስራ በአገር አቀፍ በአገር አቀፍ ውስጥ አቅሙ ተፈጥሮ መረጨት እንደሚቻል ማሳያ ሆኖ በዚህ ላይ ቆም ተብሎ መንግስትም የሚመለከቱ ባለድርሻ አካላቶችም ረጅ ድርጅቶችም ይህንን አይቶ ይሄ ስራ እንዲቀጥል የማስጀመሪያ ስራ ነው የጀመርነው ማለት ነው። እኛ የምንጠቀመው ፓይሬትሮይድ የሚባለው የኢንሴክትሳይድ ግሩፕ ነው። እና ይህ ምንድነው በትንሽ ኮንታክት ነርቨስ ፓራሊሲስ ይፈጥንና ዝንቦቹ እንዲሞቱ ያደርጋል። ከአካባቢ አንጻር ማማልስ ላይ ያለው ተጽዕኖ እጅግ በጣም ያነሰ፣ ምንም አይነት ጉዳት የማያደርስ ሌሎች ኢንሴክቶች ላይ፣ ኢንሴክቶች የቤት እንስሳትንም ጨምሮ የቤት ዝንቦችንም ጨምሮ ይህን ዴልታሜትሪን የሚባለውን ኬሚካል በ200 እጥፍ ያክል የመቋቋም ኃይል አላቸው ማለት ነው። ስለዚህ ይሄ ማለት ምንድነው? ኒቦችም በጣም ከቆላዝም በተሻለ መድኃኒቱን የመቋቋም ኃይል ስላላቸው ሌሎች ከተፈለጉ ከቆላዝም ውጪ ያሉትን የመግደል እድሉ ዝቅተኛ ስለሆነ በጣም ተመራጭና አሁን ላይ በጥቅም ላይ የዋለ የፓይሬትሮድ ግሩፕ ነው። ያ የምንጠቀመው ዴልታ ሜትሪን ነው ማለት ነው። ለዚህ ዓላማ ለዚህ ፐርፐዝ እየተጠቀሚ ነው ያለው። ግብርና ሚኒስቴርም ናሽናል ኤርዌይስም እቅዳቸው የቆላ ዝንብን ሙሉ ለሙሉ ማጥፋት ነው። የቆላ ዝንብን የመጨረሻውን የማጥፋት የመከላከል ስራ በተከታታይ ዓመታት ሙሉ ለሙሉ ባወጣነው ስትራቴጂና ፍኖተ ካርታ የብሔር ከሆነ በሚቀጥሉት አስር ዓመታት ዝንቡን አሁን ካለበት ከፍተኛ ሽፋን ሙሉ ለሙሉ የማጥፋት እድላችን ከፍ ይላል ማለት ነው። እንግዲህ አሁን የምናስበው በአጠቃላይ ያለውን ዝንብ 95 ፐርሰንት ይገላል በዚህ ቴክኖሎጂ የቀረውን አምስት ፐርሰንትን መካን የወንድ ቆላ ዝንቦችን ቃሊቲ ላይ እዛ ማረቢያ ማይከራልና ከዛ እናመጣና እዚህ ጫካ ላይ በምንጥልበት ጊዜ በአጭር ጊዜ ውስጥ በመቶ ቀን ውስጥ መካኖች ጋር ይገናኙና እንደ እንደተገናኙ በአእምራቸው ስለሚያስብ ዳግም አይገናኙም፣ እድሜያቸውን ጨርሶ ይሞታሉ። እንዲ እንዲያሉ በአጠቃላይ ይጠፋሉ ማለት ነው። ዝንቧ በአጠቃላይ ስትጠፋ ታታሪዎቹ ሰውም እንስሳቱም ሰላም ይሆንልናል ብለው በተስፋ እየጠበቁ ነው። ዝምቡ ከጠፋ ከብቶቹ ነጻ ከሆነ ይጠቅማሉ። መውለዱ የሚወልዱ ነጣ ከወለደ ይጠቅማሉ። ደግሞ ወተቱ ታልቦ ምናም ጠቅመው ቅቤም፣ የቁጫ ቅቤ የሚል ብዙ የጥራት ያለው አገር ነው ለእኛ የሱ። ዝምቡ ከሌለ ከብቶችን በቃ ወተት፣ ቅቤ፣ ሁሉም ነገር ከብቶች የራሳቸው ለጤንነትን ዴና ይሆናሉ ብዬ ነው የሚገምተው። ለሁሉም ነገር እርጭት ካለ ሰላም አለው፣ ጤና አለው ማለት ነው። ስለዚህ መቀጠል አለበት፣ መንግስተኛ መረዳት አለበት እና የሚል ግምት አለ። ያች ዝም ብከጠፋ ከጠፋ ለከብት ሰላም አለው፣ ለሰውም ሰላም አለው።